ይህ የአዲስ ዐሥራ ስምንት ሰባ ዘጠኝ የራስጌ ማስታወሻ ነው። ቅጠሎች አብበዋል፣ አበቦችም ፍሬን ሰጥተዋል፣ ፍሬውም አሽቶአል። ዘራቸውን በምድር ላይ በትነው በተስፋ የጠበቁ ተስፋን አይተዋል፣ ከእሸቱም ቀምሰዋል። የምሕረት ዝናብን አዝንቦ ምድርን ያረሰረሳትን በልምላሜ የሸፈናትን ፍሬ ትሰጥ ዘንድም የባረካትን አዝርዕት ባርኮና ቀድሶ እሸት ያቀመሳቸውን አምላካቸውን ያመሰግኑታል። እነሆ በቸርነቱ ፍጥረታትን ይመግባቸዋል። ሌሊቱን እያሳለፈ ማዕልቱን ያሳያቸዋል። ጨለማውን እያሻገረ በብርሃን ይመላቸዋል። ማዕበሉን እያሳለፈ በለመለመው መስክ ያሰማራቸዋል ነጎድጓድ የሚበዛበትን አስፈሪ ጉምና ጭጋግ የሚታይበትን አስፈሪ ማዕበል የሚደነፋበትን ክረምት እያሳለፈ ወንዞች ባዘቶ ወደሚመስሉበት ተራራዎችና ኮረብታዎች ወደሚዋቡበት ወራት ያሸጋግራቸዋል። የቦትን ስራ አሮጌውን ዘመን እያሳለፈ ዘመናትን በቸርነቱና በምሕረቱ ያቀዳጃቸዋል ተስፋና በረከትም ይሰጣቸዋል። እነሆ አሮጌውን ዘመን አሳልፎ አዲስ ዘመንን አቀዳጅቷል። መስከረም ጠብቷል። አበቦች አብበዋል፣ ፍሬንም ሰጥተዋል። በዓለ መስቀልም ደርሷል። ደመራው ተደምሯል። ችቦው ተበርቷል። ነገረ መስቀሉ እየታሰበ ይለኮሳል። በዓለ መስቀል በሃይማኖቱ ተከታዩ ዘንድ በረከትንና ረድኤትን ይዞ እንደሚመጣ ይታመናል። አዝርዕቱን ይባርከዋል። ልጆቹን ያሳድጋቸዋል። ከብቶችና ፍየሎችም በጎችና ፈረሶችን በቅሎና ግመሎችን ሁሉንም ከወረርሽኝ ጠብቆ እንዲያገለግሉና እንዲጠቅሙ ያደርጋቸዋል። በምድር ላይ መቅሰፍትን ያርቃል፣ ጎተራውን በምርት ይመላል፣ ፍቅርና ሰላምን ያወርዳል ተብሎ ይታመናል። የተጠራራ የሰበሰብን የፍቅር አዝመራ ክርስቲያኖች መስቀል በደረሰ ጊዜ እንጎሮጎባሽ እየተባባሉ የእንኳን አደረሳችሁ መልእክት ይለዋወጣሉ። በተለይም በገጠሪቱ ኢትዮጵያ ይህ ቃል ይዘወተራል። በበዓለ መስቀልም ተደጋግሞ ይጠራል። በአመሻሽ የሀገሬው ሰዎች በማዕከል ስፍራ ተገናኝተው ደመራ ይደምራሉ። ደመራው ተሰርቶ በተጠናቀቀም ጊዜ ደመራውን በሃይማኖት አባቶችና በሀገር ሽማግሌዎች መሪነት ዙረው ሌሊት ለመገናኘት ቀጠሮ ይዘው ይለያያሉ። ሌሊት ሊነጋ ሲቃረብ ዶሮ ሲጮህ ሁሉም በየቤቱ ችቦውን እየለኮሰ የቤቱን በርና የበሬውን ግንባር እየተረኮሰ እንደዚህ ተርኩሰው እየተባባለ ኢዮሃ መስቀል ጠባ እያለ ይወጣል። ልጆች አባታቸውን ተከትለው ችቦ አቀጣጥለው ይጓዛሉ። ችቦ ሳይዝ ወደ ደመራው የሚሄድ የለም። በዚያ ሰዓት ድቅድቅ ጨለማው በብርሃን ይሞላል። ከየመንደሩ የሚወጣው የችቦ ብርሃን ዕጹብ ያሰኛል። በደመራው ስፍራም በተገናኙ ጊዜ ቀሳውስቱ ከፊት ቀድመው፣ ሽማግሌዎች ተከትለው፣ ሁሉም በየማዕረጋቸውና በየደረጃቸው እየተከታተሉ ዓመታ ኮሾዬ ሆዬ መስቀል ሆዬ እየተባለ ደመራው ይዞራል። ደመራው ከተዞረ በኋላ በቄሱ ተባርኮ ደመራው ይለኮሳል። ሌሊቱ በነጋም ጊዜ እንጎረጎባሽ ይባላል። እናቶች ያን ጊዜ የጓሮውን እሸት ይፈትሻሉ። እሸትም እየቈረጡ ደመራው ወደ ተቀጣጠለበት ስፍራ ይጓዛሉ። እናቶች ያን ጊዜ የጓሮውን እሸት ይፈትሻሉ። እሸትም እየቈረጡ ደመራው ወደ ተቀጣጠለበት ስፍራ ይጓዛሉ እንጎሮ ጎባሽ እንኳን ወደ ጓሮ ገባሽ የሚለው በዘመን መለዋወጥ የተለወጠ ነው እናቶች እሸት ሊቆርጡ ወደ ጓሮ የሚገቡት የመስቀል ደመራ ከተቃጠለ በኋላ ነው በአንዳንድ አካባቢ ከመስቀል አስቀድሞ እሸት መቅመስ ነውር ነው መስቀል ሳይውል የጓሮ እሸት አይቀመስም መስቀል አልደረሰም ደመራ አልተለኮሰም ተብሎ ወደ ጓሮ አይገባም መስቀል ደርሶ ደመራ ሲለኮስ ግን እናቶች ወደ ጓሮ ይገባሉ። እሸትም ቆርጠው በደመራው እሳት ይጠብሳሉ። እሸቱንም ያቀምሳሉ ይቀምሳሉ። እሸትም መብላት የሚጀመረው ከዚያው ከደመራው ላይ ነው። የመስቀል ቀን የጓሮ እሸት በደመራው እሳት መጥበስና እሸት መቅመስ ያበረክተዋል፣ ምርቱንም ያሰፋዋል ተብሎ ይታመናል። ምርት ሲበረክት ጎተራው ሲሞላ ገበያው ጥጋብ ይሆናል። ገበያውን አይራበው ገበያውን ያጥግበው የአገሬውን ሰው የዕለት ጉርስ የዓመት ልብስ ዐይንሳው እየተባለ ይመረቃል። ገበያው ጥጋብ ሲሆን የሚራብ አይኖርም። ገበያው ጥጋብ ሲሆን በችግር ጅራፍ የሚገረፍ ወገን አይታይም። ለዛም ነው ጎተራው ይሙላ፣ ገበያው ጥጋብ ይሁን እያሉ የሚመርቁት። ጎተራው የሚሞላው ገበያው የሚጠግበው ገበሬው የሚጠግበው ገበሬውን በክረምት ዝናቡን በበጋ ፀሐዩን ሲያፈራ ሲያርስና ሲያንደፋርስ አምላክም ቸርነቱንና መግቦቱን ሲሰጠው ነው። ለዛም ነው የአገሬው ሰው በረከት እንዳይለይበት መስቀል ሳይደርስ ደመራ ሳይለኮስ እሸት አልቀምስም የሚለው። እሜቴ የጓሮ እሸት አሽቶአል ፍሬም አፍርቷል መስቀልም ደርሷል ደመራው ተደምሯል ደመራውም ተለኩሷልና፣ እንጎሮ ጎባሽ እንኳን ወደ ጓሮ ገባሽ፣ እንኳን በአዲስ ዘመን አዲስ እሸት ለመቅመስ አበቃሽ፣ እንኳን አደረሰሽ፣ እንኳን አደረሳችሁ። በረከትና ረድኤት የሚበዛበት ደስታና ፍቅር የሚታወጅበት ጥል ተሰብሮ አንድነት የሚበሰርበት ነውና እንኳን ለብርሃነ መስቀሉ አደረሳቸው። ደቦትን ስራ እያበላሁ ውጣ ኮበሌ እያበላሁ ሸንሽንን ሸንሽን እያልነጃሌ እያበላሁ ጉብሌ አትፍሬ እያበላሁ መጣን ከደጅሺ እያበላሁ ቤትና አዝመራ እንጎሮጎባሽ እንጎሮጎባሽ አንደኛው ባህላችን ነውና እናክብረው። ውድ ቤተሰቦቻችን መልካም በዓል እንዲሆንላችሁ ተመኝተናል። አዲስ ስራ 879 አሁንም የተለያዩ ታሪኮችን ማቅረቡን ይቀጥላል። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን።